አንተ ትልቅ ሰው ብዙ መክሪ ያለው ሰው ፊትም ሳላመጣ ምን ሳል ካሜራም ለቤተሰብ አንተ ላለማዋረድ ብዙ ሞክር ያለው ግን እንቢ ብለኝ ሁለቱ ሁለቱ ሲጋራ ካለብህ ሌላም ሴት ጋር ትሄዳለህ ማለት ነው። ሰላም ሰላም! ውድና የተከበራችሁ የአሹ ቤተሰቦች እንደምን አላችሁ? እኛለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ፍቅር ለእናንተ ይሁን እያል ዛሬ በአሹ ቤት እንግዲህ መጥቻለሁ። እውነት ለመናገር ይሄ ቤት ትንሽ ቀዝቀዝ እያለ ነው እና ሁላችሁም በቻላችሁት መጠን ኖርማል ነው የሚያስከፍል ነገር የሚጎዳ ነገር ምናምን የለውም። ሁላችሁም እስኪ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሻበራዘርን 15 ደርሳለች ና በቃ ደስ ያላችሁን ሰብስክራይብ ጨምሩለት እና አበረታቱት። የምር ልጁ የመስራት ሞራሉ እየቀነሰብኝ እያዩት ነው እና እንደዛ ደግሞ የሚሆነው ላይክ፣ እይታው ምናምን ሲቀንስ ይደብራል። ይሄ የሁላችንም ስሜት ነው እና ሁላችሁም በምችሉት መጠን አበረታቱት ለማለት ያክል ነው እና ዛሬ ብቻዬን አይደለም የመጣሁት። ያቡ ያሹ ቀመጠል እዚህ ትገኛለች። እስኪ ሰላም ባያቸው። በመጀመሪያ አንተ ራሱ እንዴት ነህ? እንዴት ነህ? ደህና ነህ ወይ? ከለት በኋላ አልተገናኘንም ዛሬ ነው እንደምንም ነው የምሬ ዛለ የምር ተቀይመሽ እንደምታ። አንተ ማለት ተቀይም አንተ እኮ እንደዚህ እንደማታረጋጋ ነው። ያማኑ ስራ እንደሆነ ዳርሼበታለሁ እና አንተ እኔ ቅርብ እያለሁ ያኔ ነው። አመሰግናለሁ። እሺ እንዴት ናችሁ? ደህና ናችሁ? አይ ፋሚሊ እንዴት ናችሁ? እኛ አለን፣ እግዚአብሔር ይመስገን። ለልደቴ እንዳለ ሀፒ በርዝዴ ላላችሁን ሁላ በዚህ አጋጣሚ በጣም አድርጌ አመሰግናለሁ። ዛሬ እንግዲህ ባሼ ቤት ከጆሳ ጋር የመጣ ነው እና ሞ ይጠበቅ እንትን ነው እና ለምንድን ነው የመጣ ነው ስንል ልግቦ እንዴ፣ ወደ ጉዳይ እና የመጣንበት ጉዳይ አሼን፣ አንድ እንሰራ ልንሰራው አሰብን እና ከዛ እዚህ ጋር ደግሞ አዋሪ ያስፈልገኛል በቀል ነው እያደረግሽ ያለሽ? እንዴት ነው ታዲያ? በቀል ያስፈልጋል። እኔ ዝም አልኩ፣ ታገስኩኝ። አይሆንም ግን፣ አንተ ግን ማለት ነው ሰው እንዴት በልዶት እንደዚህ ያደርገኛል? እንዴ እኮ ማርያም። አይ ይሄ ቅያሜ ምናምን ሳይሆን አለ አይደለ? ያስፈልጋል። በቃ ኢሜል ያስፈልጋል። እንደምንችል ማስመስከር አለብን። እኔ ግን አንተ ክላሽ አላደርግብህም። ከዛን ደሞ ጥሩ በጣም

ይህል ግን ሩጥሩ ትጣአሲልው ጆሲ ማለት እንደ በጣም ጥሩ ፀባይ ያለው ነው። እና በዚህ አጋጥ እንዳይሞቅ ደግሞ ፀሐይ ላይ ነኝ እኮ። ይሄ ሲጋራ ነው። እና ይህንን ሲጋራ ውስጥ ሳንታይ ቀስ ብላ ለመክተት አስበናል ነገር ሁለተኛን እንዲያዩት መፍቀድ የለብንም። እዚህ ጋ ከተናገርን እዛ ላይ ስለማይሆን ወደ አክሽን ብንገባ ይሻላል። ዋናው ፖይንት ግን ዛሬ አሹን በዚህ ዙሪያ የሚያስደነግጥ ምክንያቱም አሹን ነገር አያውቅም፣ እኔ እስከማውቀው አያውቅም ምንም ነገር እና ሲጀመር የቤት ልጅ ነው

እንደዚህ ነው። ለማንኛውም ውዶቼ ቅድም ጆሲ ነግሯቸዋል። የኔም የአሹ አካውንት በጣም እየቀዘቀዘ ነው እና በተሻላቸው አቅም ኮፒሊንግ ሰብስክራይብ፣ ሼር እያደረጋችሁ ተባበሩን እና እስከ መጨረሻው አብራችሁን ቆዩ። እኔ እስኪ ያ እግዚአብሔር ቀስ እንትን እላለሁ። በእኔ በኩል ደግሞ እየመጣ ነው

ቤተሰቦች ሰላም ይባላቸው። የማን ቤተሰብ ነው? ስለ ነገሩ የእናንተም ቤተሰቦች አንድ ናቸው። ሰላም እንዴት ናችሁ? ወንድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቻችን ደህና ናቸው ወይ? እግዚአብሔር ይመስገን፣ በጣም ደህና። እንግዲህ ዛሬ በቤቴ ከጎን ከጎን

ምሳ ልጋብዘን ነው እንጂ አልተዘጋጀው፣ ወይ ነገ ይሁና፣ ነገ ይሁና፣ ወይ ካልሆነ ነው፣ ዛሬ ነው የፈለግነው፣ ነው ብቻ ነው። ችግር አለ ሞባይል ባንኪንግ አለ ጊዜው እኮ ሰልጥ ነው

አይደለም፣ እሱ ለኔ ብቻ ነበር የነገረኝ። የሆነ እሱ ነገር እኮ ሰው ብሎ ነው። አንተ እየቀለድክ ነው። ካፍረ ነው፣ ስታጭ ሳታፈር ነው። እኔ ግን አሁን ባይዘው ማለት ነው። እኔ ሚስጥር ብለን የነገርከኛ ቆያችሁበት። እዚህ ወሬ ሚስጥር ነው ብለህ የነገርከኝ መናገር ላይኖርብኝ ይችላል

ግን ዛሬ ላንተም ካሜራ መዝ የተናገርኩት ከዚህ ነገር እንድትወጣ ስለምፈልግ ነው። ሱስ ላንተ ምንም አይሰራልም። ሲጀመር ነው ነበር አይደለም። ነገር እንደማላረግ ታውቃለህ ታውቃለህ ሳይሆን አውቃለሁ እንደምታረግ ሲጀመር። አሁን ማለት ነው ጫቱላ ጀመራል ሲጋራ ብቻ

ቆይ ጆሲ ላወራ ኧረ ጆሲ ጻት ብላ እሺ አንተ ተፈጥሮ አትበል አንድ ሳምንት እስኪ ሳታጭስ ቤት እንደሚቀላ ጆሲ ተፈጥሮ የሰው ተፈጥሮ ሲጀመረ አይ ጆሲ ቆይ ምንድን ነው አሁን? ስለ እንዴት ነው እነዚህ ምታስ እኔ አታቀኝም የምር ልንገርህ አንተ ትልቅ ሰው ነህ። ብዙ ሞክሬህ አለው ሰው ፊትም ሳላመጣ ምን ሳል ካሜራም ለቤተሰብም አንተ ላለማዋረድ ብዙ ሞክሬህ አለው፣ ግን እምቢ ብላኛል። አይደለም ጆሲ አይደለም ማለት ለሳልጅ አንተ ላስረዳልሽ ስለ እኔ እንደዚህ አይነት ነገር አለኩ። ከከንፈራር ጥርሱ ላይ እየጠቆረ ነው። አሺ ጆሲ እንደ እንደ ቀስ በቀስ ፊቴ ላይ ይመጣል። ለምንድን ነው ቆይ፣ ለምንድን ነው እንደዚህ የምት- ምንም እኮ ችግር የለውም። ማለት ይሄ ቀስ በቀስ ለምን የምትወጣው ነገር እንዴት ነው የምታምኚው? ቆይ አመኝሽ። ጆሲ ከአንተም ብሶ ይኸውልህ፣ ለመጨቃጨቅ ለመከራከር አትሞክር፣ እመንና ያለውን ነገር አስረዳም። እኛ ጓደኞቼ እኔ በተፈጥሮዬ ምናምን አትበል። የምትወጣበት እስኪ አንተ አላረኩም። እስኪ ማርያምን አላረኩም። ማርያምን አላረኩም። ውሸታም ነው በጣም ውሸታም ነው። እስኪ ፈትሿ፣ ፈትሿ ከዚህ መንገድ የምትወጣበት። ልንገር ልንገር ቆይ ቆይ፣ ትፈትሸዋለሽ። ይሄ ልንገረውና ከዚህ መንገድ እንዴት እንደምትወጣ በየቀኑ ሶስት ሶስት አራት አራት ሲጋራ ማጨስን ታቆምና ቢያንስ በሶስት ቀን አንድ ሲጋራ ሞክረው። አይደለም ያብይ፣ ገባሽ? ከዚህ ነገር ለመውጣት ማለት መታገስ አለበት። ለክ በአንድ የሆነ ነገር ማቆም ይቻላል አይቻልም፣ እኮ ግን በቀን አራት ሲጋራ ነው ማጨስ። አይደለም ጆሲ፣ እኔ እንደዚህ ነገር እንደማላደርግ ታውቃለህ፣ ያው

በእጇ ነው ይዛ የገባችው። አንተ ያማን። አረ አላልኩሽም? ይኸው በቀን አራት ነው የሚያጨሷ። ሁለቱ ሁለቱ ቀርቶት ነው አቀብላት። ያው ምንድነው፣ ምንድነው ከኪስ አላገኘሽም እንዴ? ታስመስል። አረ ሲበናፋችሁ ነው። ምን ችግር አለ? ራሳችሁ ናችሁ ይዛችሁ የመጣችሁት። ቆይ ጀመርኩ ብትላይ ማለት ነው ምርቅ የምጣላህ መስሎ ነው። ይልቅ እሷ ለማስተካከል እና ምንድን ነው አሁን ኔክስት ተገኝቶ። አይ አይደለም፣ ለምን ወሽ ይውላ ለምን አስፈለገ? ምንም አይደለም የተገኘው

እያብስራ በጣም ነው ስላችሁ አሳፍረኛ። እኔ አንተ በጣም መወደው ጓደኛዬ ነህ ወንድሜ ነህ። አንቺም በቃ ስልሽ ብዙ ነገር አሳልፈናል። ግን እንዴት ነው ስለ እኔ ነገር ስናሳልፍ ይህ ማወቅ ነበረብኝ? ለማንኛውም እኔ ማለት እንደዚህ ይህን ነገር በቃ በእውነት ጁስ እኔ ስደነግጥ እኔ ማድረገው እኔ አላውቅም። ማለት ምን ግራ ነው የገባኝ ማለት ከየት እንደመጣ ሲጋራውን አላውቅም። ግራ ነው የገባኝ እኔ በጣም አስመሳይ ሰው ነኝ በእውነት ምንም ግራ ነው የገባኝ። ይሄ ለገልጾን እኮ ብስ ነግረኝ። እኔ እኮ ምንም እኮ አላደርግልና ምን ችግር አለው? ብስ ነግረኝ። እኔ ከየት እንደመጣ ግራ ነው የገባኝ። እኔ እየሱስ ማገገም ያለ ሐኪም ልናማክር እንችላለን። ብዙ ብዙ ነገር አለ፣ እሱም ጓደኛህ ነው። እኔ ቀስ በቀስ መቶ ይችል ነበር። አዎ ሁሉም ነገር ቀስ በቀስ ባይዘው ወይ ማለት ነው። ሌላው ነገር ቢቀር በጊዜ ዘመዞር የለብን ገባ ማጭስ ያለበት ተደብቀ አጭሰ አራንተ መኪና ውስጥ አይገኝም ብዩም ብለ ኪሴ ለማንኛው ማለት ነው። እኔ ይሄኛው ማለት እንጃ ምን ስደነግጥ ነገር ነው በጣም ነው ነገር ማለት እኔ ነገር ነው፣ ደግሞ ለመሸፋፈን ለመደባበቂ ነገር ነው ነው። ከየት እንደመጣ ራሱ ብዙ ጊዜ እኮ ከሰው ብዙ ጊዜ እኮ ነው የሰማሁት፣ ግን አላየሁህም ብዬ ነው። ለማንኛውም ምን በቃ ልሂድ ከዚህ በላይ። እንዴት ነው ትላለህ? እንዴት ጭራሽ እኔ በዚህ አይነት ማለት ነው። ይህንን ሁላ ጊዜ ከረበክም ሱስ ካለብህ በዚህ አይነት ሌላም ሴት ጋር ትሄዳለህ ማለት ነው በድብቅ ማሚያ አይደለም። እልክ ሌላ ሴት ምናምን ስል ደነገጥክ። እውነት ነው እንዴ ጆሲ? ምንድን ነው ለማንኛውም፣ ልሄድ ነው። የት ነው የምትሄደው? ያለውን ነገር ነው አንጨርስ። ምንድን ነው? ለኛ ክብር የለህም? ሌላው ቢቀር ሌላው ክብር የለህም። እዚህ ጋ እኛ የቆምነው ሰው መስለን። ክብርማ ቢኖርሽ እንዴት እንደዚህ ያደረግከውን እኮ ነው እየተነገርክ ያለው እኮ። የጠየቅኩህ ነገር እውነት ነው ማለት ነው አይደል? ላውረድና ምስል ሰው አናቀ እኔ መስማት እፈልጋለሁ። ውረድና መልስ ስጠኝ።

በቃ፣ ችግር የለውም። በቀን አንዳጭስ ፈቅደንልሃል። እኔ ጠርጥሬ ነበር። ማለት በጣም ደክሞኛል ምናምን። እንዴት ያስገባችሁ ቅድም? እንደዚህ ሌላ ሰው ማይሆን ነገር ያስባል

ያ ፍርሀን ካሁን በፊት ብዙ ፕራንክ አድርጌ ተበቅላኛለች እኮ እንደ ትበብር ነው። ያው ለማንኛውም በጣም ትንሽ ተቆራረጥኩኝ እንደ ብዬሽ ነበር። ከእናንተ ጋር ደግሞ እኔ ደግሞ ስናደር ደግሞ በቃ ስሜቴን ለመግለጽ እንደት ብዬሽ አይችልም። እናንተንም ላለማስደበር ምንም ድንጋጤውን፣ ያው ለማንኛውም በውስጤ ነበር የደነገጥኩት አይመች ለማንኛውም ውድ ቤተሰቦቻችን ይሄን ምስል ነበረ አሻንቲን ባሏ አለበት በማያውቀው ነገር ትንሽ ግራ አጋብተኗል። ደግሞ አቀፍኩሽ እኛ ጋር ስለነበራችሁ፣ አትቀፍኝ አንተ። ለማንኛውም በጣም ነው እንግዲህ ትንሽ ሪላክስ አድርጋችሁኛል። ዩቲዩብ የመስራት አይዲያም እንትንም አልነበረኝም ሀሳቡም አልነበረኝም ኛ ባ እንችላለን ይመቻችሁ። ቤተሰቦቻችን እንወዳችኋለን፣ እናከብራችኋለን። ባይ ባይ